በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቱብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ጎንደር ለምን ተፈጠረ እስከሚባል ድረስ ኦርቶዶክሳውያን ታሪክ እየሰሩ ይገኛል ማለት ነው። ትላንትና የማርያም ቤተክርስቲያንን ለማሰራት የሄዱት ትላልቅ ታዋቂ ግለሰቦችና እንዲሁም ደግሞ ቲክታካሮችም እንዲሁም ደግሞ የዩቱበሮችን እንዲሁም ደግሞ አርቲስቶችን በደማቅ አቀባበል የጎንደር ወጣቶች ኦርቶዶክሳውያን ተቀብሏቸዋል ማለት ነው። ቪዲዮን እስከ መጨረሻ በመከታተል ላይክና ሼር እያደረጋችሁ ለሞላ ለምን እንድታደርሱልኝ በልዑል እግዚአብሔር ስም እያሳሰብኳችሁ፣ ቪዲዮ እጅግ የሚገርም ስለሆነ ግዴላችሁም ላይክ እና ሼር ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች እና ወቅታዊ ጉዳዮች እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሰቢሆኑ ሀሳብ ስሜታችሁን ኮሜንት ቀጥታ ወደ ዛሬ ቪዲዮችን እንሄዳለን። ጆሮ ያለው ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም አማላጅ ናት። አለም ሁሉ ይስማ፣ ማርያም አማላጅ ናት። አማላጅ ድንግል፣ አማላጅ ድንግል መካኒቱን በልጅ ባረክም ኃይለኛውን አንበረክም ለምስኪኖች ስለሚራራ በክርስቶስ ልባችን በራ ዘመናት የሸመገል ክብረኖሎ ክብረኖሎ የተቀለለም በጌታ እረማናለም እንደ እግዚአብሔር። አዋጅ! አዋጅ! ለሥዕልሽ እንሰግዳለን ቤትሽንም እንሰራለን። ጎንደር ሐመረ ብርሃን ደብረ ምጥማቅ ማርያም ከመስከረም 30 እስከ ጥቅምት ሁለት ከምሽቱ አንድ ሰዓት ጀምሮ በቀጥታ ስርጭት ይጠብቁን። ከአርባ ሰላም እንዴት ናችሁ? ይህ የምትመለከቱት ሰራዊት ወደ ጎንደር እያመራ ነው ማለት ነው። ጎንደር ላይ የሚኖረንን አቀባበል ሙሉ ለሙሉ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ተከታተሉት።

እንደዚህ እንዳማረብን ወደ ጎንደር እየመጣን ነው። የጎንደር ልጆች፣ ጎንደር ተወልዳችሁ ያደጋችሁ ሁላችሁም ዛሬ ከምሽቱ አንድ ሰዓት ጀምሮ ለሶስት ቀናት ታላቅ የላይፍ ፕሮግራም አለን። ሁላችሁም ይሄን ቪዲዮ ኮፒ ሊንክ ሼር ሪፖስት ያረጋችሁ ለተዋሕዶ ልጆችና ለጎንደር ልጆች አድርሱልኝ። ወታችን እንኳን ደና መጣችሁ። ለሥዕሽ እንሰግዳለን ቤትሽንም እንሰራለን። እንግዳ መቀበል በዓልና ወጓ የሆነችው ጎንደር ከተማ በማህበረ እስጢፋኖስ አማካኝነት እንግዶቿን ልትቀበል ዝግጅቷን ጨርሳ ሽር ጉዷን ጀምራለች። ቤተክርስቲያናችን ሊቃውንት ካህናት እንግዶቻችን ለመቀበል እዚህ ቦታ ተገኝተዋል። እንሆ ባለማተቦች ከተለያየ ቦታ ለሐመረ ብርሃን ደብረ ምጥማቅ ማርያም የበረከት ገቢ ማሰባሰቢያ ዛሬ ወደ ጎንደር ይመጣሉ። ሁላችሁም ከምሽቱ አንድ ሰዓት ጀምራችሁ የዚህ በረከት ተካፋይ እንድትሆኑ ስትል ቤተክርስቲያን ጥሪዋን ታስተላልፋለች። እኛ ዝግጅታችን ጨርሰን ወደ ኤርፖርት እንግዶቻችን ልንቀበል እንዳለን አብራችሁ ነው። የጎንደር ህዝብ እውነትም እንግዳ ተቀባይ ነው። ጎርቶዶክሳያን የማሳያችሁን ቪዲዮ በጣም ስለተገረምኩበት ለዓለም እንድታሳዩልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒልኝ፣ ካርጉልኝ፣ ሪፖስት፣ ሼር፣ ላይክም እንዳይረሳ ኮሜንት ላይ ደግሞ ቪዲዮን አይታችሁ የምትሉትን ጠቅላላ ማለት ትችላላችሁ። እስኪ ቪዲዮን ላሳያችሁ ተከታተሉ። የምታዩት ድንቅ አቀባበል እኛ ኦርቶዶክሳውያን ጎንደር ለምትገኘው ለጥንታዊቷ ደብረ ምጥማቅ ማርያም የገቢ ማሰባሰቢያ መርሃ ግብር ትላንት መስከረም ሰላሳ ጎንደር ኤርፖርት ስንደርስ ከጎንደር ኤርፖርት ጀምሮ መሐል ፒያሳ አራዳ 06 ቀበሌ ወደምትገኘው ወደ ጥንታዊቷ ደብረ ምጥማቅ ማርያም አጅበውን እልፍ መኪኖች እንደዚህ በአማረ መልኩ ተቀብለውናል የጎንደር ህዝብ እውነትም እንግዳ ተቀባይ ነው። ጎንደር የነገስታት ሀገር፣ ጎንደር የሊቃውንት ሀገር፣ ጎንደር የጠንካራ ባለማተቦች ሀገር። እውነትም እናትዋ ስስትዋ ጎንደር። ትላንት የገቢ ማሰባሰቢያችን ተጀምሯል። ዛሬ ቅዳሜ ጥቅምት አንድ እና ነገ እሑድ ጥቅምት ሁለት የገቢ ማሰባሰቢያው ከምሽቱ አንድ ሰዓት ጀምሮ ይቀጥላል። የጎንደር ህዝብ ግን በሊና በጓደኞች ስም ከልብ አመስግኑልኝ።

አንፎን እንለው ታያለሁ ብዙ ጉዞ ወደ ጎንደር እያደረግን ነው።

የምንመጣው ወደ እናንተ ፍቅራችሁ ለዛችሁ ሃይማኖታችሁ ጠርቶን ነው። ከዛሬ አንድ ሰዓት ጀምሮ ለተከታታይ ሶስት ቀናት ወደ እናንተው የሚደርስ ላይቭ አለ። ሁላችሁም እንዳቀሩ ለትውልድ ትውልድ የምናስረክበው አይደል ብርና አይደል እና ሃይማኖታችን ነው። ዛሬ ቪዲዮ ይህን ይመስል ነበርና፣ በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎችን፣ ወቅታዊ ጉዳዮች እንዲሁም ደግሞ በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሉ ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።